ካርሎስ አሁን ኔትወርክ በስትክክል የሚሰማ ይመስለኛል። ዛክ ይህን እንዴት ነህ? በስትክክል ይሰማል አይደለ? በደንብ በደንብ በደንብ በደንብ ይሰማል። ቤ ትንሽ አሞኝም ነው እራሱ። በቃ ፕሮግራሚ ነው እራሱ ካንስል ለማድረግ ነው የገባሁት። እንዴት አለህ ካሉ አሉ እግዚአብሔር የተመሰገነ ይሁን። እናንተ እንዴት እንዴት አላችሁ እናንተ እግዚአብሔር ይመስለን ተወዳጆች፣ እንግዲህ ይሁን እንደምታዩት ነጠላ ለብሶን የመጣው ተወዳጅ ወንድማችን እጅግ በጣም አምሮበት። ኦርቶዶክሳውያን እንደው አንድ ሳሩት ይሄው እስቲ እንደው እንደው ፕሊስ ሁላችሁን ሲሄን ቻሌጅ ተቀላቀሉ። ይው እመኑ፣ እመኑ ልንገራችሁ፣ የትኛውም ኦርቶዶክስ እስቲ ነጠላ ይልበስ እስቲ ነጠላ ለብሶ ደግሞ ማያምርበት ሰው ይኖር እኔ ይቀጣለሁ። ሁላችሁም ሲቻሌንጅ እንደው ዝም ብላችሁ እየለበሳችሁ ሲራቻችሁን ተመለከቱት። እንደው በጌታ ካሉ ሲ በጣም ያማረብህ እውነት፣ እግዚአብሔር ያክብርልኝ ወንድ ይወጣ። አመሰግናለው። እሺ ለተወሰኑ ደቂቃዎች ሰዎች ከላኩልህ አክሴፕት አታደርግ። ያው ምናልባት ተገባ ስለማያውቁት ችግር የለውም። ቀን ስላደረጓሉ አሉ ባለፈው እንግዲህ ደውላልኝ ያው እኛ ወጣቶች ቲክቶክ ላይ ያለነውን እንደዚህ በሃይማኖታችን እንድንጠነክር ምናምን ብዙ ረድታችኋል። በመጀመሪያ ሀሳቤን ስገልጽ የእናንተ አሁን በዚህ የላይቭ ትምህርታችሁ ብዙ ወጣቶችን ወደ ሃይማኖታቸው እንዲመለሱ ሃይማኖታቸው ላይ ጠንካራ እንዲሆኑ በጣም ትልቅ ሚና ተጫውታችኋል። እሱን ላመሰግን ወዳለው በተጨማሪም ደግሞ እኔም ደውለ እንደዚህ ስትለኝ ማንም ማንም ሰው ነው እንደዚህ በማያገኝ ይብን ራሱ ሃይማኖት ነው ራሱ ምንድን ብሎ እስከ መጠየቅ ነው። ኦርቶዶክሱ ና ብዙ ሰው አያቀኝም፣ ተከታዮች እና ምናልባት ዛሬ አንዳንድ ተከታዮች ያው ምናልባት ኦርቶዶክስ መሆኔ ምናምን በደንብ ይረዱት ይችላሉ። እና ወጣቱ ወደ ሃይማኖቱ እንዲመለስ እንዲጠነክር የምታደርጉት ተሳትፎ በጣም ጥሩ ነው ወንድሜ። እግዚአብሔር ያክብርልኝ ልወዳለሁ አንተም እንዳልከው አንዳንድ ጥያቄዎች ካሉ ቶቦች ላይ ምናምን ብለኝ ነበረ እና አንዳንድ ጥያቄዎች የተወሰነች ለመወያየት ያው እንዲመቸን ነበረ እና ወደ ጥያቄዎቹ ከመግባታቸው ከመግባታ የምትለው ነገር ካለ ተጨማሪ ነገር ምናምን ካሉ ሲ እኔ ሌላ ምንም የምለው ነገር የለም። በመጀመሪያ በኦርቶዶክስ ወንድማችን እና ስላገኘን አንተም ስለመጣ እጅግ በጣም አድርገን እናመሰግናለን። ማንም ሰው እዚህ ቲክቶክ ላይ ምንም አይነት ኮንተንት ሊኖር ይችላል። ነገር ግን የሆነ ታይም ላይ ምቹ በሆነ ሰዓት የቅድስ ቤተክርስቲያኑ ትምህርት ሌሎችም ሰዎች እንዲያውቁ ማድረግ የሁሉም ደግሞ ኦርቶዶክስ ግዴታ ነው። እናንተ ፈቃደኛ ሆነ የቲክቶክ ቤተሰቦችህም እግዚአብሔርን ቃል እንዲያዳምጡ ምክንያት ስለሆንክ እጅግ በጣም አድርገን እናመሰግናለን። በርታለን። እኔ ጋር ያላቸው ኦርቶዶክሳን ሁላችሁ ወንድማችን ካርሎስን ፎሎ አድርጉት። የፎሎወር በእርግጥ ጥረት ኖሮበት አይደለም ግን ያው ቤተሰብ ለመሆንያችን ሁላችሁ ሁላችሁ ፎሎ አድርጉት። የመጀመሪያው ጥያቄ ምን መሰለ አለው ወጣት ጥያቄ ትንሽ ተቆርጠ ነበር አሁን መጣ በቃ በጣም አሪፍ እሺ አሁን ተስተካክሏል አዎ በጣም አሪፍ በቃ ያው ወጣት እንደ መሆኔም ወጣቶችን የሚወክልም ጥያቄ ሆ የመጀመሪያውም ጠይቀውና የመጀመሪያው ጥያቄ በዚህ በወጣትነት እድሜያችን ለእኛ ትንሽ የሚመስሉ ነገሮች ግን ያው በእግዚአብሔር ዘንድ ሊያስቆጡ የሚችሉ ባለማወቅም በማወቅም ልናደርጋቸው የሚችሉ ስህተቶች ከወጣትነታችን ምንድን ናቸው? ለእኛ ትንሽ ያ ካሉ ምናልባት ከወጣትነት ጋር ስለተያያዘ ምናልባት እዚህ ላይም ያለን ወጣት የሆነነቶች ወንድሞች በጣም ሁላችንም ስለሚመለከተን እንጥቀሰው። ምንድነው መሰላችሁ? ትልቁ ትልቁ ነገር እስፔሻሊ በወጣትነታችን ሰዓት እግዚአብሔር ልናስቀይምበት የምንችሉ ትልቁም ኃጢአት ትልቁም በደል ዝሙት ነው፣ ተወዳጆች። በነገራችን ላይ በዘመነ ሰማዕታት ቅዱሳን ስለ ክርስቶስ ብለው ደማቸውን አፍሰሰው አቆንታቸውን ከስክሰው ስጋቸውን ቆርሰው ተስፋ የሚያደረጓት መንግስት ሰማያትን ገንዘብ አድርገዋል። ስለ ክርስቶስ ያንን ሁሉ ዋጋ ክፍለዋል። ተወዳጆች የዚህ ዘመን ሰማዕትነት ደግሞ ከፍትወት ራስን መጠበቅ፣ ከፍትወት በቃ እያንዳንዱ ኦርቶዶክስ የሆነ ሰው በአጠቃላይ ከፍትወት ራሱን የሚጠብቅ ከሆነ የዘመኑ ሰማዕት ነው። የእንደ በፊቱ የግድ ስጋው መቆረስ አጥንቶ መከስከስ ደግሞ መፍሰስ የለበትም። ሰማ ማለት የግእዝ ቃል ነው፣ መሰከረ ማለት ነው። ተወዳጆች እንዳልኳችሁ እና የዚህ ዘመን ትልቁ ሰማትነት ያ ነው እና እንደምታውቁት ቅድስት ቤተክርስቲያናችን በጣም ከምታከብራቸው ቅዱሳን በጣም አብዛኞቹ ከስጋይ ፍትወት ራሳቸውን ጠብቀው ስለ ክርስቶስ ኢየሱስ የተጋደሉ ናቸው። ለዛ ነው ቅዱስ ኤፍሬም በውዳሴ ማርያሙ ላይ ሰማታት በእውነት የዚችን ዓለም ጣዕም ናቁ፣ ደማቸውን ስለ ክርስቶስ አፈሰሱ፣ ስለ መንግስተ ሰማያት ብለው መራራ ሞትን ታገሱ ያለው ለዛ። ስለዚህ በዘመናችን ትልቁ ትልቁ ፈተና ስጋዊ ፍቶት ነው እና የትኛውም ወጣት የሆነ ሰው ደግሞ ራሱ ሊጠብቅ የሚገባው ከዛ። በዘመናችን ያሉ ወንድሞች ልክ እንደነ ሙሽራው ገብረ ክርስቶስ መሆን ይጠበቅባቸዋል? ልክ እንደ ወጣቶች ማለት ነው እንደነ ቅዱስ ጊዮርጊስ መሆን ይጠበቅባቸዋል። ምድራዊ የሆነ ዝና፣ ስጋዊ የሆኑ ፍቶቶችን በአጠቃላይ የረቀው በህይወታቸው ክርስቶስ ኢየሱስ እንዲከብር ማድረግ አለባቸው። በተመሳሳይ ደግሞ እህቶቻችንም የቅድስት አርሴማን ፈለግ መከተል አለባቸው። ካርሎስዬ እንደምታውቀው አሁን በዘመናችን እንደ አንድ ሴት ሁለንተናው ውብ ሆኖ ያማረ ሆኖ ስትፈጠር ምንም ነው የምታስበው? ምን ነው አባ አእምሮ የሚመጣው እንዴት አርጌ ነው ባለጸጋ የሆነም ሰው አግብቼ ህይወት የተስተካከለ ሆኖ ነው። ነገር ግን በዘመናችን ያሉ እህቶች ትልቅ አብነት ምሳሌ የምትሆን ቅድስትናት አለቻቸው። ማን? ቅድስት አርሴማን ባይዘዌ በዚህ አጋጣሚ ሁላችሁ እዚህ ውስጥ ያላችሁ ስለ ቅድስት አርሴማ ብዙ እውቀቱ የሌላችሁ ብ ስለሷ በጣም ብዙ መጽሐፎችን አገላጣችኋለሁ የአርማንያ ሀገር ተወላጅ ነች እና በጣም ሁለንተኗ ውብ የሆነች ሴት ሁለንተኗ ሁለንተኗ እጅግ በጣም ውብ የሆነች ሴት ነች እና ይህች ሴት እጅግ በጣም ብዙ መኳንንቶችና ነገሥታት ለስጋዊ ፍትወት ሲፈልጓት ስጋዊ ፍትወቷን በአጠቃላይ ገብታ ራሷን ስለ ክርስቶስ ኢየሱስ ሙሽር ያደረገች ቅድስት ሴት ነች። የጎልማሶች አንድ በት ያሸነገላት ማለት ነው። ስለዚህ በዘመናችን ያሉ እህቶች ወጣት የሆኑት ማለት ነው የቅዱሳችን ፈለግ መከተል አለባቸው። ታለሜ ፈተና ለማረቅ በተመሳሳይ ወንድሞቻችንም ልክ እንደው የቅዱስ ጊዮርጊስን ፈለግ መከተል አለባቸው። ሰማቱ ቅዱስ ጊዮርጊስ እንደምታውቁ፣ በነበረበት ዘመን ወጣት በነበረበት ዘመን እጅግ በጣም ጀግናም የሆነ ሰው ነበር። በነገራችን ላይ ግን በትዕቢት ያልታበየ ኦኬ፣ በምድራዊ ፍቅረ ነዋይ ያልወደቀ እጹብ ድንቅ የሆነ ታላቅ ተጋዳይ ነበር። ወንድሞችን በተመሳሳይ የቅዱሳንን ፈለግ መከተል አለባቸው። ለምሳሌ ካርሎስ፣ ይሄ አንተ እና ሌሎች ወንድሞች ቲክታክ ላይ ያሉ ሌሎች ኦርቶዶክስ የሆኑ ወንድሞች እግዚአብሔር በሰጣቸው አቅም ለምሳሌ ማስተማር ላችሁ ሊሆን ይችላል፣ መዘመን ላችሁ ሊሆን ይችላል። ነገር ግን እግዚአብሔር የሰጣቸው ትልቁ ነገር አለ፣ በሰው ዘንድ የመደመጥ በሰው ዘንድ የመወደድን ጸጋ ሰጥቷቸዋል። ቅዱስ ጳውሎስ መንፈስ ቅዱስ አንድ ነው የመንፈስ ቅዱስ ጦቶች ግን ልዩ ልዩ ናቸው ይላል እና በሰው ዘንድ የመወደድ ጸጋ ሰጥቷቸዋል ይህንን ጸጋቸውን ተጠቅማችሁ ዛሬ በዚህ ችለት ለምሳሌ አንተን ነጠላ ለብሰ የክርስቶስ ኢየሱስ ቃል ሁሉም ሰው እንዲሰማ እያደረግ ነው። በዚህ ዘመን ያለን ወጣቶች ይህንን ማድረግ ያለበት፣ ትልቁ ግን ሊጥለን የሚችለው ፈተና ምንድነው ብያለሁ? ትልቁ ሊጥለን የሚችለው ፈተና ስጋ የፍትወት ነው። እግዚአብሔር አምላክ ከእንደዚህ አይነት ነገር እንድንበቅ እንግዲህ ሁላችን ይርዳል። ሽቀጥ ሁለተኛው ጥያቄ ደግሞ ያው አንዳንድ የስልምና ተከታዮች ጓደኞቹ ማግኘና ነው ያው በመሀል የሃይማኖት ክርክር መነሳት አይቀርም፣ እና እንደዚህ ሲባል ሰው ከመወለዱ እስላም ነበረ። ለዛም ነው የሚጠመቀው። እና ወንድ በስንት ቀን ነው? ሴት ልጅ በስንት ቀን ነው የሚጠመቀው? የቀናት ውስጥ ልጅነት ውስጥ ለምን? መልካም አንዳንድ ጊዜ ምን አሉ መሰለህ መጋቢያ ሊትሸቱ በቤተክርስቲያናችን እጅግ በጣም የሚወዳቸው መምህር ናቸው። አንዱ ብዙ ነገር ያለም አላሉ እና በቃ አረተው አረተው አረተው ማለት ቢሰለቻቸው እልም አይከለከለም። በስተመጨረሻ ያሉት ነገር ያለ ነው ማለት ካሉ ሴ ለምሳሌ፣ አሁን አንተ ጥቁር ነህ ብልህስ መልስ ምንድነው? በቃ አሁን አሁን እየሆነ ያለ ያ ነው። እኛን በክርስቶስ ኢየሱስ የምናምን ሰዎች ለምሳሌ ከእስልምና ቤት ያሉ ወንድሞቻችን አይ እናንተ ክርስቱ ወንድ እናንተ ክርስቲያን ሆናችሁ ተጠምቃችሁ ነው የሚሉ ከሆነ ጀስባጭሩ እያሉት ያሉት ወንድ ነው መሰለ እንደ አንተ አይነት ቆዳን ያለን ሰው ተጠቅተው ጥቁር ነው ያሉት ነው። አይደለሁም ምን ሆነህ ነው ብሎ መከራከር በራሱ ድክመት ነው። ካለች እያንዳንድ ጊዜ በዝምታ የምናልፋቸው ነገሮች በነገራችን ላይ ሀሳቦቹን ፈርተናቸው ወይም ደግሞ እንደው የሰቡ ሀሳቦች ሆኖብን ሳይሆን አንዳንድ ጊዜ ንቆ ከመተው አንፃር። ኤኒዌይስ ግን አንድ ሰው ወደ እስልምና እምነት ሲቀላቀል በእምነቱ ስርዓት ሻሃዳ ይፈጽማል። በደንብ አዳምጡ ሻሃዳ ይፈጽማል። አንድ ሰው ወደ እስልምና ሲገባ ሻሃዳ ይፈጽማል። እና የሚብሉት ሻሃዳ ለች የሆነች ስቴትመንት ማለት ነው። ያቺን ስቴትመንት አንድ ሕፃን ከእናቱ ማፀን ሲወጣ ይላል እያለቀሰ የሆነ በቃ የሆነ አስቀያሚ የሆነ ድምፅ አውጥቶ እያለቀሰ ከእናቱ ማፀን ይወጣል እንጂ በአሁን ሰዓት ላይ በእስልምና እምነት ያሉት ወንድሞቻችን የሚሏትን ስቴትመንት እያለ አይወጣም። ነው ቸው አንድ እሱ ያዘ። ሁለተኛ ደግሞ እኛ በነገራችን ጥምቀትን የምንጠመቀው ክርስቲያን ለመሆን አይደለም፣ ካሉ ሲ የእግዚአብሔር ልጅነት ለማግኘት። የማን ልጅነት አልኩ? የእግዚአብሔር ልጅነት። ልክ መጽሐፍ ሲናገርናሉ ዳግም ከዋና ከመንፈስ ካልተወለዳችሁ የእግዚአብሔር ልጅነት አታገኙም እንዳለ የእግዚአብሔር ልጅነት ለመግኘት እንጠመቃለን። እርግጥ ነው ያላመኑ ሰዎች ወደ ቅዱስ ቤተክርስቲያን ሲመለሱ በነገራችን የመጀመሪያ የሚያደርጉት ነገር ምንድነው? በመጀመሪያ በክርስቶስ ኢየሱስ ያምናሉ። ብልክ በማርቆስ ወንጌል ላይ እንደተጻፈው ያመነ የተጠመቀም ይድናል እንደተባለ ሁሉ ድህነትን ያገኙ ዘንድ፣ ኢኒሺያል ሳልቬሽን የምንለውን ያገኙ ዘንድ ሰዎች ምንም አይነት ስራ መስራት ሳይጠበቅባቸው በክርስቶስ ኢየሱስ አምነው ይጠመቃሉ። የምንጠመቀው ሙስሊም ሆነን ከዛ ክርስቲያን ለመሆን ነው። እንደዛ የሚባል ነገር የለም። የሆኑ ሰዎች በአይምሯቸው የፈጠሩት ሎጂክ ነው። እነሱ አዋይ ትክክል ነው ወይ ትክክል አይደለም እስከሚሉ ድረስ ሰዎች መጠበቅ የለባቸውም። ክርስቲያን የሆኑ ሰዎች ግን እውነታው ሊረዱ ይገባል። ቀጣዩ ነገር በስንት ቀን ነው የምንጠመቀው፣ ምክንያቱ ምንድነው የሚለው ነው። ጥምቀት ዶግማ ነው በቤተክርስቲያናችን። የህፃናት ጥምቀት ግን በቤተክርስቲያናችን ይሄ ቀኑ ማለት ነው ወንዶች በአርባ ቀን ሴቶች በሰማንያ ቀን የሚጠመቁት ስርዓት ነው። እንደ ሁኔታው በነገራችን ላይ ሴቶችም ሰማንያ ቀን ሳይሞላቸው ወንዶችም ደግሞ ከተወለዱ አርባ ቀን ሳይሞላቸው ሊጠመቁ ይችላሉ። ምክንያቱም ስርዓት ስለሆነ የተሰካ ነው በቤተ ክርስቲያናቸው። ለምንድነው በአርባና በሰማንያ ቀን የሚጠመቀው ሲባል፣ ካርሎስዬ እንደ ሀሳብ ሌሎችም ክርስቲያኖች ወንድሞች እንድታውቁት አዳም በተፈጠረ በአርባ ቀን ድርሳነ መድኃኒዓለም መቅድሙ ላይ ሀሳብ ተቀምጧል አዳም በተሰጣ በአርባ ቀኑ ወደ ገነት ስለገባ፣ ኦኬ፣ ወንድ የሆኑ ህጻናት በአጠቃላይ በአርባ ቀናቸው ይጠመቃሉ። ኦኬ፣ እህቶች ውስጥ ዋን በሰማኒ ወደ ገነት ስለገባች። ከዚህ ጋር ተይዞ ካሉ ሲ ከፕሮቴስታንቲዝም ቤት የሚነሳ ጥያቄ አለ። ህፃናት ሳያኑ እንዴት ታስጠምቃላችሁ እናንተ፣ ኦርቶዶክሳውያን ህፃናት ሳያኑ እንዴት ታስጠምቋቸዋላችሁ? የሚል ሀሳብ በጣም በጣም ብዙ ጊዜ በተደጋጋሚ ይነሳል። ጥያቄው በራሱ ሎጂክ ስለሆነ ሎጂክ የሆነውን ሀሳብ እጃ በሎጂክ እንዲሁም መርሱን ላያስቀምጠለን። የመጀመሪያው ትልቁ ነገር ካርሎስ፣ ለምሳሌ አንድ ሰው ልጆች ቢኖሩት ጤነኛ የሆነ ሰው ማለት ነው ጤነኛ የሆነ ትዳር ያለው ሰው ልጆች ቢኖሩት እና ከልጆቹ መካከል አንዱ ቢታመምበት ልጁን ሆስፒታል ለመውሰድ የልጁ ፈቃድ ይጠይቋል? ካርሎስ፣ አይጠይቀው። ለምንድን ነው አይጠይቀው? ምክንያቱም ለልጁ የሚለጀውን ነገር ወላይ ስለ እሱ ያገኘውን ጤና እሱ ገንዘብ ያደረገውን ጤና ልጁም እንዲያገኝለት ስለሚፈልግ ወዲያውኑ በሰከንድ ሽርፍራት ውስጥ ልጁ ድንገት ቢታመም ከመቅጽበት የልጁን ፈቃድ ሳይጠይቅ አንጠልጥሎ ሆስፒታል ይወስዷል በተመሳሳይ ኦርቶዶክሳዊ የሆኑ ቤተሰቦችን በነገራችን ላይ ልጆቻቸው እነሱ ያገኙት እድነት እንዲያገኙ ስለሚፈልጉ ወንዶችን በአርባ ቀናቸው ሴት ሕፃናትን በሰማንያ ቀናቸው ሀብተ ውልድና ስመ ክርስትናን እንዲያገኙ ያደርጋሉ። ይሄ የቤተክርስቲያን ስራ ካርሎስ። ሶስተኛው ጥያቄ ክርስትና፣ ያው የክርስትና እምነት ብዙ አይነት የክርስትና እምነቶች፣ ፕሮቴስታንት፣ ካቶሊክ፣ ለምንስ እንደዚህ ክርስትና ተከፋፈለ? ከብሎ ተከፋፈለ ካቶሊክ፣ ፕሮቴስታንት፣ ሌላም መልካም እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በማርቆስ ወንጌል ምዕራፍ 16 ላይ በፊልጶስ ቂሳርያ ደቀ መዛሙርቱን ሰብስቦ አንድ ጥያቄ ጠይቋቸው ነበረ ካርሎስ እሱም ደግሞ ምንድን ነበረ ሰዎች እኔ ማን ይሉኛል የሚል ነበረ እና ሐዋርያት ሰዎች ሲሉ የሰሙትን በአጠቃላይ ለጌታችን ለኢየሱስ ክርስቶስ ነገሩ አንዳንዶች ኤልያስ ነህ፣ አንዳንዶች ዮሐንስ ነህ፣ አንዳንዶች ደግሞ ከነቢያት አንዱ ነህ እያሉ ይናገራሉ ብለው ለጌታ ለየቶች ነገሩት። ጌታችን ኢየሱስ ከዛ በመቀጠል እነሱን ጠየቃቸው፣ እናንተስ ደግሞ እኔን ማን ትሉ ያላቸው አላቸው። የዚህን ጊዜ ሊቀሐዋርያት ቅዱስ ጴጥሮስ ከተቀመጠበት ብድግ ብሎ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው አንተ ክርስቶስ የእግዚአብሔር የባህሪ ልጅ ነህ ሰው ጌታችን ሰው ጌታችን ኢየሱስ ይህንን ነገር ከሰማ በኋላ ዝም አላለም። ጴጥሮስ ንዑድ ነህ ክቡር ነህ እስመ ዘኢከሰተ ለከ ዘሥጋ ወደም አላ አቡየ ዘበሰማያት። ይህንን ቃል የገለጸልን ስጋዊ ደማዊ መምህር አይደለም በሰማይ ያለ አባት ነው። ስለዚህ ጴጥሮስ ንዑድ ነህ ክቡር ነህ አለ። እሺ አንተ አለት ነህ፣ በአንተ አለትነት ላይ ቤተ ክርስቲያኔ ትታነጻለች ወአና ቀጸ ሲሆን እየሄደለውዋ የገሃነም ደጆችም አይችሏትም ማለት ክርስቶስ የመሰረታት አንዲት ቤተ ክርስቲያን ያለች በደንብ አዳምቶላችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ የመሰረታት አንዲት ቤተ ክርስቲያን ያለች ክብር ምስጋና ለአምላካችን ዛሬ እነ ማቴዎስ እነ ማርቆስ እነ ሉቃስ እነ ዮሐንስ እነ ጴጥሮስ እነ ጳውሎስ ዳግም ቢመጡ እንኳን የሚሳልሟት ቤተ ክርስቲያን ያለችን ሰው ሌሎቹ ለምንድን ነው በክርስቶስ ኢየሱስ ስም ኢየሱስ በሚለው ስም ይህን ያክል ልዩነት ፈጥረው ያሉት ከተባለ፣ ባጭሩ ካሉ ሲ መረዳት ያለብን ቀዳሚ የሆነው ለእኛም ለማወቅ የሚጠቅመ ቀዳሚ የሆነው ነገር ምንድን ነው? ሰው ሰራሽ ትምህርት እንበለና ለምሳሌ ፕሮቴስታንቲዝም እንዴት ተፈጠረ ስንል፣ ፕሮቴስታንቲዝምን የፈጠረው ክርስቶስ አይደለም። የቅድስት ቤተክርስቲያናችን መስራች ክርስቶስ ነው። የፕሮቴስታንቲዝም መስራች ግን ግለሰብ ነው። ማን ነው እርሱ? ሉተር ነው። የካልቪን ትምህርትን የሚከተሉ ሰዎች አሉ። የትምህርታቸው መስራች ካልቪን። ሰው ሰራሽ ትምህርቶች ሰዎች ከእውነተኛው መንገድ ፈቀቅ ብለው ሰው ሰራሽ ትምህርትን ገንዘብ እንዲያደርጉ አድርጓቸዋል። ለዛም ነው በነገራችን ላይ ቅድስ ቤተክርስቲያናችን የክርስቶስ ኢየሱስን ወንጌል በአደባባይ በአደባባይ በተለያዩ ጊዜያት የምሰብከው ለዛም ጭምር ነው። በአደባባይ የምናከብራቸው ባላቶችን ከተመለከት በመስቀል በጥምቀት በደብረ ታቦር በተለያዩ ባላቶቻችን ላይ ቅድስ ቤተ ክርስቲያናችን የክርስቶስ ኢየሱስን ወንጌል በሁሉም ቦታ ተሰብካለች። ለምንድነው የምሰብከው? ምክንያቱም እነዛ ሰዎች ልባቸው እውነተኛው እንዲታ ኢየሱስ ክርስቶስን እንደሚሻ ታምናለች። ነገር ግን ክርስቶስን እንዳላገኙ ስለምታውቅ ቅዱስ ቤተ ክርስቲያናችን እነዚህን ሁሉ ሰዎች ወደ እውነተኛው መንገድ ክርስቶስ ወደ መሰረታት ቅድስ ቤተ ክርስቲያን እንዲመለሱ ቤተ ክርስቲያናችን ዛሬ ታሰራ። ለምን ነው እንዲህ አይነት ሎጂክ የተፈጠረው? በሰው ሰራሽ ትምህርት ነው። እንደዛ ብላ ነው የሚያዙ። አራተኛው እሺ፣ ያው ስትመሰረት የመጀመሪያው ነገር ሲመሰረት ምን ምን ምን ምን አንድ ቦታ አንድ ቦታ የቤተክርስቲያን ቤተክርስቲያንን ለመመስረት እ ሪዝኑ ነው እዛ ቦታ። ኦኬ ቤተክርስቲያን አሁን ለምሳሌ እኛ ስፍር መድኃኒዓለም ቤተክርስቲያን አለና፣ እሺ ይህ ቤተክርስቲያን መጀመሪያ ላይ እዛ ቤተክርስቲያን ሊመሰረት ይቻለ ቤተክርስቲያን እንዴት ነው የምትሰራው? ነው መሰለኝ የካርሎስ ጥያቄ። አሁን ባለንበት ሰዓት ላይ የኦርቶዶክስ የተቀደሰች ቤተክርስቲያን፣ ለምሳሌ አዲስ የሆነ ቤተክርስቲያን እንዴት ነው የሚሰራው? አይደለም። መልካም። በፍትሐ ነገስታችን ፍትሐ ነገስት ማን እንደወሰደብኝ አላውቅም። ካሉ ቤቴ ሰዎች እየገቡ መጽሐፍ እየወሰ ተቸገፉ በፍትሐ ነገስታችን ላይ ይሄ ሀሳብ ይቀመጣል ተቀምጧል። ቤተክርስቲያን ሲሰራ በመጀመሪያ ቤተክርስቲያን እንዲሰራ በነገራችን ላይ ምዕመናኖች ናቸው መጠየቅ ያለባቸው ምዕመናኖች ናቸው። ለምሳሌ አሁን አዲስ አበባ በሀገረ ስብከት ደረጃ ሊቀ ጳጳስ አላት። የአዲስ አበባ ሀገረ ስብከት ሊቀ ጳጳስ አባ ሄኖክ ይባላሉ። በረከታቸው ይደርብን። ሶ በአዲስ አበባ ውስጥ ያሉ ምዕመናን ምናልባት ከአዲስ አበባ ከተማ ራቅ ብለው ወጥተው ትንሽ በሚኖሩበት አካባቢ ቦታ ላይ ቤተክርስቲያን አገልግሎት እንዲፈልጉ በዛ አካባቢ ያሉ ምዕመናን ለሊቀጳጳሱ ያሳውቁ ከዛ ደግሞ ሊቀጳጳሱም ይላል። ፍታነገሳችን ላይ ቃል በቃል ስላለ ስለማስታውሶ ነው በቃል የምነገር። ከዛ ሊቀጳጳሱም ደግሞ መጥቶ ህንፃው የሚሰራበትን ቦታ ይባርከው። ብዙ ጊዜ በተለይ ባሳለፍም ከዘመነ መሳፍንት በፊት በነበሩት ታይሞች ላይ ሀገራችን እጅግ በጣም በጣም በጣም ከባባድ የተባሉ የጦርነት ውጊያዎች በጣም ያሳለፈች ሀገር ከሆነ የተነሳ ኦርቶዶክስ ቅድስት ቤተክርስቲያን በጣም ብዙ ዋጋ ከፍላለች። በጣም ብዙ ቤተክርስቲያናት ተቃጥለዋል። በጣም ብዙ ንዋያተ ቅዱሳት ተቀብረዋል። ከዚህ አንጻር በቤተክርስቲያናችን ቦታው ገና ሳይባረክ ታቦታ ከብረው ይገኙና ከዛ በኋላ ብዙ ሊቃነ ጳጳሳት ተገኝተው ህንፃ ቤተክርስቲያኑ ከተሰራ በኋላ ይመርቃሉ። ነገር ግን ትክክለኛ ቤተክርስቲያን አሰራር በመጀመሪያ ምመና ለሊቀ ጳጳሱ ቤተክርስቲያን እንዲሰራ እንደሚፈልጉ ያሳውቁ ይላል። ሊቀ ጳጳሱ ቤተክርስቲያን እንዲሰራ በፈለጉበት ቦታው ላይ ያንን ቦታ ማለት ነው ይባርከው ይላል። ኦኬ ሊቀ ጳጳሱ ቢሾፑ ማለት ነው ቦታውን ይባርከው። በዛም ቦታ ላይ ህንፃ ቤተክርስቲያኑ ከተሰራ በኋላ ብፁዓን ሊቃነ ጳጳሳት ተገኝተው ያንን ቤተ ክርስቲያን የተቀደሰ ስፍራ እንዲሆን ያደርጉታል። በቅባ ሜሮን ያከብሩታል። በውስጡ ያሉ ንዋያትን ባጠቃላይ በቅባ ሜሮን ያከብሯቸዋል። እነዛም ንዋያት በአጠቃላይ ከዛ በኋላ ንዋያት ሳይሆን ስማቸው ንዋያተ ቅዱሳት ይባላሉ ማለት ነው። ስለዚህ አዲስ ቤተክርስቲያን ሲሰራ ሁልጊዜ በፍትሐ ነገስታችን የተቀመጠው ትክክለኛ ስርዓት ይህ ነው። በመጀመሪያ መመና ለሊቀ ጳጳሱ ህንጻ ቤተክርስቲያን እንዲሰራላቸው መጠየቅ አለባቸው። ከዛ በኋላ ያ ሊቀ ጳጳስ እዛ ቦታ ላይ ተገኝቶ ቦታው መባረክ አለበት። ከባረከ በኋላ ህንፃ ቤተክርስቲያኑ ይሰራል። ህንፃ ቤተክርስቲያኑ ከተጠናቀቀ በኋላ ቅባሜሮን ይቀባል። ለምንድን? ምክንያቱም ምክንያቱም ህንፃ ቤተክርስቲያን ሲሰራ ማስታወስ ያለብን ነገር ተወዳጆች፣ በዚህ አጋጣሚ ሁሉም ሰው ህንፃው ቤተክርስቲያን ሲሰራ እያንዳንዱ ቦታ ይረግጠዋል፣ ጫማ ሳይወለቅ ማለት ነው፣ በቅባሜሮን ሳይከብር በፊት ሁሉም አናጺው፣ ግንበኛ ሁሉም ሰው እዛ ቦታ ላይ የስራ ድርሻውን እስከሚወጣረስ ሁሉም ቦታውን ይላል። ከዛ በኋላ ግን በመቅደሱ ካህናት ብቻ አየ ካህናት ብቻ የሚለውጡት ቦታ አለ፣ ዲያቆናት ብቻ የሚለውጡት ቦታ አለ፣ ምዕመናን ብቻ የሚለውጡት ቦታ አለ። ያ ቦታ የተቀደሰ ስፍራ ይሆን ዘንድ ይቀባፋፁ በቀባ ላይ ያከብረዋል ማለት ነው። ስለዚህ ቤተክርስቲያን ሲሰራ በእኛ ቅድስት ቤተክርስቲያን ስርዓት ቅደም ተከተሉ እንዲባለ መልኩ ነው በፍትሐ ነገስታችን ላይ ተቀምጧል። ምናልባት ፍትሐ ነገስት መጽሐፉ ያላቸው ቶች ወንድሞች የመጀመሪያውን ገጽ ገና ሲገልጡ እንዴት ቤተክርስቲያን እንደሚሰራ ነው የሚናገረው። ሌላ ብዙ ገጽ ነው ያይጠበቅባቸው። የፍትሐ ነገስታችንን የመጀመሪያውን ገጽ እንደገለጣችሁ በመጀመሪያ የሚናገረው ቤተክርስቲያን እንዴት ነው የሚተከለው፣ ቤተክርስቲያን እንዴት ነው የሚሰራው የሚለውን ሀሳብ እዛ ላይ ያብራራል። ሞር ገብታችሁ እንድታዩት ሪኮመንድ አደርጋለሁ። ይህ ናቸው እነዚህ ናቸው አራት ጥያቄዎች ያዝኩት። ፈለገ እግዚአብሔር አክብር

ከመውጣት በፊት እኔ ደግሞ ትንሽ ወንድማ የሆኑ ሀሳቦችን ላንሳ። ጾም እየጾምክ ነው ነው? መልካም በርታ አለው። በጸሎት አስበን እሺ። እንዴት ነው የነሳት? ለምሳሌት እንግዲህ ባለፈው ለትማንድ ወዳጅ ብሎኛል፣ ንሳ ግባ ምናምን ብሎኛል። ያው ብትሳ በዚህ ቀን ነው ብዬ መግባት ባልችልም በዚህ ዓመት ውስጥ እግዚአብሔር እንደፈቀደ እግዚአብሔር በፈቀደ ቀን እገባለሁ። ያው እንደሱ ፍቃድ። የመጀመሪያ ጥያቄ የመጀመሪያ ጥያቄ ወጣትነትን የተመረኮዘ ስለሆነ ወጣትነትን ብዙ የሚያሳስቱ ነገሮች አሉ። እኛ ብንቆጠብ ብዙ አይነት የሚያሳስቱን ነገሮች አሉና ከእነሱም ብንርቅ እነሱ የሚመጡብን ነገሮች አሉ። ለዛም ነው አሁን ላይ ትንሽ ነገሮች ማማ አስተካክዬ፣ ያው እግዚአብሔር የተመሰገነ ይሁን። እኔ ራሴንም ለበቀው ለዚያው እንደዚህ ብዙ በወጣትነት የስህተቶችን እሰራለሁ ብዬ ማስብ ሰው አይደለሁም። እግዚአብሔር የተመሰገነ ግን በዚህ ብርታቱን ሰጥቶኛል። ብዙም በቀደም ዕለት የሚያውቁ ሰዎች አሉ። ምን ያህል አምላክ ጋር ቅድመት እንዳለኝ ይታፋኝም ስቅም እንደማመሰግን ብዙ መስታዊ ወዳጆች አሉ እና እግዚአብሔር የተመሰገነ ይሁን። እንደናንተም ባይሆኑ በሃይማኖት ሆ በዚህ ጠንካራ ነው ያው ከዚህም በላይ ደግሞ እግዚአብሔር ተጨምሮበት ደግሞ ይበልጥ እንደናንተ ይበልጥ አጠናክሮ አንድ ቀን እኔም እሱም ትምህርት እንድሰጥ እንደሚያደርገኝ ተስፋል ተስፋ አደርጋለሁ ይሄ ነው ፈለገ ካርሎስ ይበልታልን። እንደ እግዚአብሔር መልካም ፈቃድ ደግሞ ሌሎች ወንድሞችን ደግሞ ድል እንሰጥና ሰጥና ድጋሚ አንተን ከእንደገና ላይቭ ላይ እንጋብዛለን፣ እንገናኛለን።